ጠቅላይ ሚኒስትር ዶክተር አብይ አህመድ ቴክኖሎጂን በማስመልከት ቃለ መጠይቅ ባደረጉበት ሰዓት ላይ የተናገሩት ንግግሮች መካከል አንዱ ስለ ሮቦቶች እና በተለይ ደግሞም ስለ አዲሱ ቴክኖሎጂን በማስፋፋት ረገድ እንዳነሱ የወጡት መረጃዎች ያሳያሉ። ከነዛ መካከል ደግሞም ስለ አክቲቪስቶችም አንስቶ ነበር። አክቲቪስቶችን በማስመልከት ወይም አንቂዎችን በማስመልከትም ምን ነበር ያለው? ንቅል ምሁራን ሀገሪቱን ህዝቦቿን ባህሏን ከጫፍ ጫፍ በቅጡ የማያውቁ ንቅል ምሁራን ሮቦትም ቢሆን ወይም ኮምፒውተርም ቢሆን ስልጣን ላይ ወጥቶ አንድነትን የሚያስተካክል ከሆነ ብሾመም ችግር የለውም እንሾመዋለን በማለትም ነው ጠቅላይ ሚኒስትር አብይ አህመድ የተናገሩት። የእኛን አንድነት የሚያዳክሙበትን መንገድ የሚከላከል ማሽን ዛሬ ቢኖር ነገ እንደሚሾመው እርግጠኛ ነኝ። በአሁን ሰዓት በርካቶችን ዓለም ላይ እያነጋግር ያለው በተለይ የሮቦት ስራ ነው። ሮቦቶች የሰው ልጆችን ስራ እየተኩና ለሰው ልጆች በተለይ ከፍተኛ ጥቅምና አገልግሎት እየሰጡ ይገኛሉ ብባለም፣ ከፊሎች ደግሞ አየ ሰው ልጆችን የስራ አስተዋጽኦ የጉልበት ስራዎችን እየቀነሱ ስለሚገኙ በተለይ ስራ አጥነት ሊያመጣ ይችላል በማለትም ሀሳባቸውንም ያነሱት አልጠፉም። ጠቅላይ ሚኒስትር አብይ አህመድ ያነሱት ሀሳቦች መካከል አሁን ዘመኑ የመረጃ ነው፣ መረጃ ማምረት ካልተቻለ ብልጽግና አይመጣም። ጠቅላይ ሚኒስትር አብይ አህመድ ዘመኑ የመረጃ ነው፣ መረጃ ማምረት መፍጠር ያስፈልጋል ያሉት ጠቅላይ ሚኒስትር አብይ እንደዛ ካልሆነ ብልጽግና እንደማይመጣ ገልጸዋል። መበልጸግ አራት ዋና ነጥቦችን የያዘ መሆኑን ጠቅሶ አንደኛው በሀርድዌር ወይም በመሰረተ ልማት ግንባታ እንደሆነ ገልጸዋል። ይህም የምንፈልገውን ለውጥ ለማሳለጥ በእጅጉ ጠቀሜታ ያለውና ለሌሎችም መሰረት የሆነ ነው ሲሉ ገልጾታል። እንደ መንገድ፣ የኤሌክትሪክ መስመር፣ የቴሌኮሙኒኬሽን ዳታ ሰንተር ዝርጋታንና የመሳሰሉትን እንደሚያካትት አብራርቷል። ሁለተኛው መበልጸግ በዩማን ዌር ወይም በሰው ሀብት መሆኑን ጠቅሰው ይህም የተገነቡትን መስረተ ልማቶች ለመጠቀም፣ ለማሻሻል ከዛም አልፎ አዳዲስ ፈጠራዎችን ለማመንጨት የሰው ልጅ ብቃት እንዲኖረውና እውቀት እንዲያገኝ ማስቻል ነው ብሏል። ሶስተኛው መበልጸግ በኢንፎዌር ወይም በመረጃ መሆኑን ጠቅሰው አሁን በደረስንበት ዘመን ሰዎች እንደ መረጃ አጠቃቀማቸው በቅጽበት በቢሊዮን የሚቆጠሩ ሀብት ሊያተርፉ አሊያም ሊከስሩ እንደሚችሉ አንስተዋል። አራተኛ መበልጸግት በተቋማዊ ግንባታ መሆኑን ጠቁሞ ይህም አንድ ሰው ሲመጣ የሚገነባ ሲሄድ ደግሞ የሚፈርስ መሆን የለበትም ብለዋል። ምንም ነገር ሲጀመር መዳረሻው መታወቅ አለበት ያሉት ጠቅላይ ሚኒስትር አብይ ጨርሶ የሚጀመር ከሆነ ነው ድርጊት ካለ ስኬት ይከተላል፣ አይቀሬ ነው ስል ነው የገለጹት። ሚኪ ነኝ። ከሚኪታ ቦረንፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኘው። ሰላም ቆዩልኝ።